ልክ እንደዚህ አይነት እንደዚህ አይነት ሽፍታ የሚያስቸግራችሁ ሰዎች እዚህ ግንባር አካባቢ ሙሉ ፊታችሁን አንገት ላይ የሚያስቸግራችሁ ሰዎች ይሄንን ቪዲዮ በደንብ አዳምጡ። ምክንያቱም ከዚህ ቪዲዮ በኋላ በእርግጠኝነት ሽፍታን ማጥፋት ትችላላት። ስለዚህ ሽፍታ ወይም ደግሞ በፈንገስ የሚመጣው ነው ፈንጋል አክኒ ብለን የምንጠራው ከኖርማል ከሚወጣው አክኒ በጣም የተለያየ ነው። ምክንያቱም ትሪትመንቶቹም ሁሉ በጣም የተለያዩ ናቸው። ፈንጋ ላክኒ ማላሽዣ በሚባል የፈንገስ ዝርያ የሚመጣ ነው። ይህ ፈንገስ ሁላችንም ጋር ኖርማሊ ይኖራል። ግን በተለያዩ ምክንያቶች ያለ ልክ በሚበዛበት ጊዜ እና ከቁጥጥር ውጭ በሚሆንበት ጊዜ ይህ ያልኳችው አይነት ሽፍታ ወይም ደግሞ ፈንጋላክኒ ፊታችን ላይ በጣም ተባዝቶ ይወጣል ማለት ነው። ስለዚህ የጸጉር ቆዳዎቻችንን ከስር ያሉትን ይዘጋል። ያ ደግሞ አሁን እንዳልኳችሁ ነ ጥቃቅን ለሆኑት ሽፍታ ብለን ለምንጠራቸው ለአክኒው ያጋልጠናል ማለት ነው። ይህንን ፈንገስ ምንድን ነው እሱ ከቁጥጥር ውጭ የሚያደርገው ብላችሁ የምትሉኝ ከሆነ ወዛማ ቆዳችን ላይ ወዝ ያለ መጠን ሲኖር፣ እርጥበት፣ ሙቀት፣ ላብ፣ የተለያዩ አንቲባዮቲክ መድኃኒቶች፣ የሰውነታችን የበሽታ የመከላከል አቅም መዳከም እነኚህ ነገሮች በሚኖሩበት ጊዜ ያ ፈንገስ ያለ ቁጥጥር ቁጥር ውጪ የሆነ መንገድ ፊታችን ላይ ይባዛል ማለት ነው። ዋነኛው ምልክቶቹ እነኚህ ትናንሽ የሆኑ ወይም ደግሞ ተመሳሳይ ሳይዝ ያላቸው ብጉሮች ፊታችን ላይ፣ ጀርባ ላይ፣ አንገት አካባቢ፣ ደረት ላይ ይወጣሉ። ዋነኛ ግን ምልክቱ የሚሆኑ የማሳከክ ባህሪ ይኖራል። ሁሉም ሰው ላይ ባይሆን በብዛት ግን የምንለይበት መንገድ የማሳከክ አይነት ባህሪ ይኖረዋል። ይህ የፈንገስ ሽፍታ ወይም ደግሞ በፈንጋል አክኔ ስለሆነ በኖርማል የብጉር ትሪትመንቶች ትሪት አይሆንልንም። ስለዚህ በጣም አሁን ላይ ማይልድ ለሆኑት ኢፌክቲቭ ብለን የምንጠራው በውስጡ እንደ ኬቶኮናዞል፣ ሴሊኒየም ሰልፌት እና ዚንክ ፔሪቲኒየም በውስጣቸው የያዙ ሻምፖ እነሱን ፊታችን ላይ አንገታችን ላይ በመጠቀም ከአምስት እስከ አስር ደቂቃ አቆይተን በመታጠብ ያንን ማጥፋት እንችላለን። ሌላኛው ኦራል አንቲ ፈንጋል ነው። ይሄ ግን በባለሙያ የሚታዘዝ ነው። ይህ የፈንጋል አክኒ አብዛኛውን የቆዳችንን ክፍል የያዘ ከሆነ እና በዚህ አሁን ባልኳችሁ ሜትድ የማይጠፋ ከሆነ የቆዳ ባለሙያ ጋር በመሄድ የሚዋጡ አንቲ ፈንጋል መድኃኒቶችን በማዘዝ በዛ ደግሞ ትሪት በማድረግ ይቻላል። በቤታችን ውስጥ ደግሞ እኔ ከዚያ ፊትም ለሌላም ነገር ካመንድ አርጌያችኋለሁ ቲትሪ ኦይል ቲትሪ ሆይ ኦይል የሆነ ጊዜ በተደረገው ጥናት አንቲ ፈንጋል የሆነ ኤፌክት አለው። ስለዚህ ቲትሪ ኦይልን በመቀባት ይህን የፈንጋል አክኒ ማጥፋት ትችላላችሁ። ሌላኛው ደግሞ አፕል ሳይደር ቬኔገር ነው። በአንድ ኩባያ ውሃ ላይ ውሃ ውስጥ አንድ የሻይ ማንኪያ የሚሆን ቬኔገር በመቀላቀል በጥጥ ቦታው ላይ አፕላይ በማድረግ ከተወሰነ ደቂቃ በኋላ አስር ደቂቃ ወደ አስራአምስት ደቂቃ ቆይታችሁ በመታጠብ በዛ ትሬት ማድረግ ትችላላችሁ። ሌላኛው ማር ነው። ማር አንቲባክቴሪያል እና አንቲፈንጋል ኢፌክት አለው። ስለዚህ ማር ፊታችሁን ከአምስት እስከ አይሜን ከአስር እስከ አስራአምስት ደቂቃ ፊታችሁ ላይ አፍላ ያደርጋችሁ ቀጥሎ በመታጠብ ይሄንን አንቲ ፈንጋል ኢፌክት ማግኘት ትችላላችሁ። ኦር ደግሞ ይህን ፈንጋል አክኒ ማጥፋት ትችላላችሁ። እነኛ አሁን የነገርኳችሁ ሶስቱ ሆም ሬሚዲዎች ቲትሪ ኦይል፣ አፕል ሳይደር ቬኔጋር፣ ማር በጣም ኢፌክቲቭ የሆነው ብዙ ሰዎች ሰርቶልናል ብለው ያሉትን ነው የነገርኳችሁ። ሻምፖ ደግሞ በእርግጠኝነት ሞክሩት፣ ምክንያቱም አንቲፈንጋል ኢፌክት ስለሆነ ያለው በሱም በጣም በጣም ብዙ ሰዎች ኢፌክቲቭሊ ማጥፋት ችሏል እና ሬጉላርሊ ልክ ጠፋ ሲል እየተዋችሁት ሳይሆን ሙሉ ለሙሉ ኮምፕሊት ከፊታችሁ ላይ እስከሚጠፋ ድረስ ከጠፋም በኋላ ደግሞ ተመልሶ እንዳይመጣባችሁ ከዛ በኋላ ኮንቲንየስሊ እየተጠቀማችሁ ይህንን ፈንጋል አክኔ ወይም ደግሞ ሽፍታ ብለን የምንለው ነገር ማጥፋት ትችላላችሁ። ሽፍታ በጣም በጣም ተቸግረናላችሁ። በጣም ብዙ ሰዎች ናቸው ኮሜንት ሴክሽን ላይ በውስጥ ዲኤም የሚያደርጋችሁልኝ። ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ አስባቸ በጣም ይጠቅማችኋል እና ፕሊዝ ሞክሩት ምክንያቱም ሽፍታችሁን ያጠፋላችኋል። እውነቴ ነው እና አንዳንድ ማድረግ ያለባችሁ ደግሞ ጥንቃቄዎች አሉ። እሱም ምንድነው ላይፍ ስታይል ቼንጆችን ማድረግ እስኪን ኬር ሩቲናችሁን ማስተካከል ነው። ለምሳሌ በጣም ኤክሰስ የሆነ ሴበም ኦር ደግሞ ሄቁ ወዝ በጣም ሴክሬት የሚሆን ከሆነ ያንን አብዞርብ የሚያደርጉ የሚገዙ ፕሮዳክቶችም ሆነ ፌስ ማስኮችን መጠቀም ትችላላችሁ እንደ ሳልሲሊክ አሲድ ገዝታችሁ መጠቀም ትችላላችሁ። እሱን ደግሞ የመግዛት ደግሞ አቅሙ የሌላችሁ ሰዎች ደግሞ ቲማቲምም እንደዛ ስለሚያገለግል ናቹራሊ ሴበም ኤክሰስ እንዳይሆን ያንን አብዞርብ ስለሚያደርግ ቲማቲም በየቀኑ አፕ ላይ በማድረግ ያንን መከላከል ትችላላችሁ። በእርጥበት በሙቀት በላብ ከሆነ ደግሞ የሚመጣው በተቻላችሁ አቅም እርጥበትን ሙቀትን ላብን ለማስወገድ ወይም አቮይድ ለማድረግ ሞክሩ። የተለያየ መድሃኒት ላይ ያላችሁ ሰዎች ደግሞ ለምሳሌ አንቲባዮቲክ ምትወስዱ ከሆነ ያለ ሐኪም ትዕዛዝ ያገኛችሁትን ማንኛውንም አንቲባዮቲክ ዝም ብላችሁ አትውሰዱ። ትሪትመንታችሁን ምትወስዱ ደመለት ከጨረሳችሁ በኋላ ድጋሚ እንኳን መውሰድ ቢኖርባችሁ ቀጥታ መልሳችሁ ሐኪማችሁ ጋር ነው መሄድ የሚኖርባችሁ እና ሌላኛው ደግሞ በበሽታ የመከላከል አቅም መዳከም ምክንያት ደግሞ ከሆነ ይሄ ነገር የመጣው በተቻላችሁ አቅም ኢሚኒቲያችሁን ቡስት የሚያደርጉ መጠጦች አሉ። እነሱን ሰርታችሁ በቤታችሁ አዘጋጅታችሁ ጠጡ። አትክልትና ፍራፍሬዎችን ተመገቡ። በተቻላችሁ አቅም ጃንክ የሆኑ ፉዶችን አቮይድ አድርጉ። ውሃ በደንብ ጠጡ። ስለዚህ ከነኝ ማስኮች ጎን ለጎን እነኝን ላይፍስታይል ቼንጆች በማድረግ ፈንጋል አክኔውን ደግሞ ሽፍታን በእርግጠኝነት ማጥፋት ትችላላችሁ። በብዛት ደግሞ ዚህ ግንባራችሁ አካባቢ ከሆነ የሚያስቸግራችሁ እኔ በፊት ስለነበረብኝ ነው። ጸጉራችሁ ላይ አፕላይ የምታደርጉትን ፕሮዳክት ቼክ አድርጉ፣ ምናልባት ማይስማማ ሊሆን ስለሚችል። የጸጉራችሁንም ንጽህና ጠብቁ። እና እነኚህ ነገሮች በማድረግ ዴፍነትሊ አቮይድ ማድረግ ነው ደግሞ ሽፍታ ማጥፋት ትችላላችሁ። ከተንከባከባችሁ ትሪት የማይሆን ነገር የለም ሁሉም ነገር ትሪት ይሆናል። ጊዜ ወስጃል፣ የእናንተን ጥረት ልፋት ይፈልጋል ግን ያው ማዳን ትችላላችሁ። ሌላኛው ደግሞ የምነግራችሁ ነገር ምንድነው ሬጉላር የሆነ ስኪንኬር ሩቲን ይኖራችሁ። ስትጠቀሙ የሆነ ሰው ስለተጠቀሙ ሳይሆን አንድን ፕሮዳክት ኦር ደግሞ አንድን ሆምሜድም ሊሆንችል ማስክ መጠቀም ያለባችሁ እናንተን የሚስማማችሁ ከሆነ ብቻ ነው። ስለዚህ ሁል ጊዜም ቢሆን ተጠቅማችሁ ትንሽ ማይስማማ ነገር ካያችሁበት ማቆም፣ ለእናንተ የሚስማማችሁን ደግሞ መምረጥ ይኖርባችኋል። የቆዳችሁን ታይፕ አይታችሁ አውቃችሁ በዛ መሰረት ፕሮዳክቶችን ለፊታችሁ የሚስማሙ ፕሮዳክቶችን ገዝታችሁ ኦር ሰርታችሁ ተጠቀሙ። ይሄ ቪዲዮ ጠቅሞናል ብላችሁ ካሰባችሁ ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግ ይሄ ቪዲዮ ማየት አለባቸው ወር ይጠቅማችኋል ብላችሁ ለምታስቡት ሰው ሼር ማድረጋችሁን እንዳትረሱ። ሰሞኑን ደግሞ ቪዲዮ ፖስት እያደረኩኝ ስላልሆነ ትንሽ ቪዩ በጣም ቀንሶብኛል። ስለዚህ ኮፕሊንክ አርጉልኝ አንድ አስር አስር ጊዜ ከቻላችሁ በጣም አመሰግናለሁ። ይሄ ነገር ተጠቅማችሁት በተለይ ሻምፖን ቲትሪ ኦይሉን ተጠቅማችሁት የሰራላችሁ ሰዎች ካላችሁ ፕሊስ ኮመንት ሴክሽን ስር ለሌሎች ሰዎች እንደ ምስክርነት ስለሚሆን ኮሜንት ሴክሽን ስር ጻፉላቸው እና ያላችሁን ኤክስፔሪንስ እነሱም አንብበው ሞቲቬት እንዲሆኑ ወር ደግሞ ለመጠቀም እንዲነሳሱ ማለት ነው። እንደዛ አድርጎ በጣም ነው የማመሰግነው፣ ስለምትከታተሉኝ። ባይ።